ሲመጡ እየሳቁብኝ ብታይ እኮ እና ምን ልትሰሪ ነው? አይ ኮላሳ ምን አለ ቂጣላችሁ? ውጭ በር ላይ እኔና ሂሩት እናቀብላችሁ። አዎ

የት ደርሼ መጣ መሰለሽ? ድልድሩን አልፌ ኒስኮ ደርሼ ዙር የዙርዬ ቀንሹ ቀንሹ አብረሽ እንደት ነህ ብርሽ? ደህና ነህ? ወይ ንምጣ ወይ አቀብለነሽ እንመለስ። አሁን ነው አስራ አስር ደቂቃ እኮ ነው። ትንሽ ማ- አንገባም። እኛ እኮ ማርያምን አንገባም። እመቤቴን ምን እንሰራለን? በዚህ ዘንኒት ርዕሱ ኮድ እንደውም የሷ ነው። አዎ፣ ፓስታ ፓስታ ራስ ብሎ ግን አረ ውርዬ፣ እንደዚህ ማ አታስቃብቺዬ። አረ በቆሎ ስትፈለፍል እ ቲክቶኳን እየነካች ችግሩ ደግሞ። ማርያምን ስጋ ፈጨች ደግሞ አንበሳ እንዴት አደረገው? ቀን እባክህ አይን ምና ሰው እኮ ናት ናት አይደለም፣ ሰው ናት። ማርያምን ሰው ናት። እጇ የእንትን ለብሳ ነው። ሰውን ወደ አኒሜሽን ይቀይሩታል። ባለፈው ግቢ መሰለሽ እያጸዳ ነው እንዳ ያለው ቆሻሻ ተመስቶን እንደሚያምር የእሱ ግቢ ይጸዳ